ሁሉም ጓደኞቼ እንደምን አላችሁልኝ? በያላችሁበት ሰላም ትሆኑ ዘንድ ዛሬም እኔ ጓደኛችሁ ሃና ወንድምስሻ ተመኝቼላችኋለሁ። ሰሞኑን ግጥም በሽበሽ ነው። ለዛሬም አጠር ያለ ግጥም ይዤላችሁ መጥቻለሁ። ጋበዝኳችሁ። የቤቴ አባወራ ጥበብ ልበሽ አለኝ የቤቴ አባወራ ልቃቂት አምጥቶ ሸማው ሳይሰራ ሸማ ሰሪ ሞልቶ ፈታይ ከጠፋችሁ፣ ነጭ ጥጥላ ኩልኝ ድውር ጨመራችሁ ፈትዬ ፈትዬ እንድልክላችሁ። ልበሽ ልበሽ አለኝ ሁሌም ሸማ ሸማ ሱሪ ተቀዱ የታለ አሁንማ ጥርጥር እለብሳለሁ። ሞልቶ የእጅ ፈትሉ ጥበብ ሰሪ ጠፍቷል ትላላችሁ አሉ። እንዝርትና ጥጡ በፈትሉ ካማረ፣ ይክት እለብሳለሁ ሁሌም እንዳማረ በላንተ ሸማኔ አሳምረኝና ልታይ በአደባባይ ልድመቅ እንደፋና ነጠላው እንዲያምር የጥጡ መቋጫ ከላይ አረንጓዴ ከታች ቀይ አድርገህ የመሃሉን ቢጫ እንግዲህ ለዛሬ ይዤላችሁ የመጣሁት ይህን ይመስላል ዩቲዩብ ቻናል አለኝ ሀና ወንድምሰሻ ወይም ሀና ኢትዮጵያ የሚለውን ሰብስክራይብ በማድረግ ሀሳባችሁን መግለጽ ትችላላችሁ ቀሪ ስራዎችንም እዛ ላይ መከታተል ትችላላችሁ እንግዲህ በሚቀጥለው በሌላ በአዲስ ፕሮግራም በአዲስ ስራ እስከምንገናኝ ድረስ በያላችሁበት ሰላም ቆዩኝ ኢትዮጵያ ሀገራችንንና ወገኖቻችንን እግዚአብሔር ከክፉ ነገር ሁሉ ይጠብቅልን አሜን